ሰላም ሰላም እንደናችሁ? ውድ የቻናላችን ቤተሰቦች በያላችሁበት ሰላማችሁ ብዛ። ዛሬ ጀላቸው የመጣሁት ባለ አራት ውሂ ቃላት ምስረታ ነው ማለት ነው። ባለአራት ውሂ ቃላቶችን እየመሰረቱ የማሳያቸው የሆነ ማለት ነው። ዛሬ ጀላቸው የመጣሁት ባለአራት ውሂ ቃላት ምስረታ ነው። እነዚህን ቃላቶች አብረን በጋራ የምናይ የሆነ ማለት ነው። በመጀመሪያ ግን ለቻናችን ቤተሰብ የሆናችሁ ቪዲዮን ላይክና ሸር አድርጋችሁ ጀምሩ። እንዲሁም ለቻናላችን አዲስ የሆናችሁ ደግሞ ቻናሉን ሳብስክራይብ በማድረግ ቤተሰብ ሁኑ። አሁን ቀጥታ ወደ ቪዲዮ እኒድ። ዛሬ ደግሞ ጀላቸው የመጣሁት ባለአራት ውሄ ቃላት ምስረታ ነው። እነዚህን ቃላቶች አብረን በጋራ ላይ የምናየው የሆነ ማን ነው። እናንተም አብራችሁ ከኔ ጋር እያነበባችሁ እንዲሁም ቪዲዮውን እያቆማችሁ እየጻፋችሁ ተከታተሉ። አሁን አብረን ጀምር። የመጀመሪያው ቃል ከዚህ ላይ ምላል መሰረት መሰረት ይላል። መሰረት የምለው ስናይ መ ማለት ከመ ቤተሰቦች የመጀመሪያ ፊደል ነው። ሰ ከቤተሰቦች የመጀመሪያ ፊደል፣ ረ ከቤተሰቦች የመጀመሪያ ፊደል፣ ት ከቤተሰቦች ስድስተኛ ፊደል። እነዚህም ፊደላቶች ስርዓት ባለሆነ ድረን ስናልባቸው መሰረት መሰረት የሚለውን ቃል ማግኘት እንችላለን ማለት ነው። በተለይ ደግሞ ከዚህ ላይ የሚላል ቅን ቅንጦት ቅንጦት ይላል። ቅንጦት የሚለውን ስናይ ቅ ማለት ከቀ ቤተሰቡ ስድስተኛ ፊደል ነው። ን ከነ ቤተሰቡ ስድስተኛ ፊደል፣ ጦ ከጠ ቤተሰቡ የመጨረሻ ፊደል፣ ት ከተ ቤተሰቡ ስድስተኛ ፊደል። እነዚህም ፊደላቶች ስርዓት ባለመት ደደርን ስናነባቸው ቅን ቅንጦት ቅንጦት የሚለውን ቃል እናገኛለን። ቀጣይ ከዚ የሚላል ዮሐንስ ዮሐንስ ይላል። ዮሐንስ የሚለውን ስናይ ዮ ማለት ከየቤተሰቦች የመጨረሻ ፊደል ነው። ሀ ከቤተሰቦች የመጀመሪያ ፊደል፣ ን ከቤተሰቦች ስድስተኛ ፊደል፣ ስ ከቤተሰቦች ስድስተኛ ፊደል። እነዚህም ፊደላቶች ስራ ጥባል ወደደን ስናነባቸው ዮሐንስ ዮሐንስ የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚ የሚላል ዘመናዊ ዘመናዊ ይላል ዘመናዊ የሚለውን ስናይ ዘማለ ከዚ ቤተሰቦች የመጀመሪያ ፊደል ነው። መ ከመ ቤተሰቦች የመጀመሪያ ፊደል ና ከነ ቤተሰቦች አራተኛ ፊደል ዊ ከወ ቤተሰቦች ሶስተኛ ፊደል እነዚህም ፊደላቶች ስራት ባለው መልኩ ደደረን ስናነባቸው ዘመናዊ ዘመናዊ የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ከዚህ ለሚላል ገንዘብ ገንዘብ ይላል ገንዘብ የሚለውን ስናይ ገማለ ከገ ቤተሰቦች የመጀመሪያ ፊደል ነው። ን ከነ ቤተሰቦች ስድስተኛ ፊደል ዘ ከዚያ ቤተሰቦች የመጀመሪያ ፊደል ብ ከበ ቤተሰቦች ስድስተኛ ፊደል እነዚህም ፊደላቶች ስርዓት ባለው መልኩ ወደ ድረን ስናነባቸው ገንዘብ ገንዘብ የሚለውን ቃል እናገኛለን። ቀጣይ ከዚያ የሚላል ሸምጋይ ሸምጋ ይላል ሸምጋይ የሚለውን ስናይ ሸማሪ ከሸ ቤተሰቦች የመጀመሪያ ፊደል ነው ም ከመ ቤተሰቦች ስድስተኛ ፊደል ጋ ከገ ቤተሰቦች አራተኛ ፊደል ይህ ከየቤተሰቦች ስድስተኛ ፊደል እነዚህም ፊደላቶች ስራ ተባሉ መርፍሎ ድረን ስናንባቸው ሸምጋይ ሸምጋይ የሚለውን ቃል ማግኘት እንችላለን ማለት ነው። በቀጣይ ደረጃ ከዚህ ለሚላል ጠቅላይ ጠቅላይ ይላል ጠቅላይ የምለው ስና ጠማለ ከጠ ቤተሰቦች የመጀመሪያ ፊደል ነው። ቅከቀ ቤተሰቦች ስድስተኛ ፊደል ነው። ላከለ ቤተሰቦች አራተኛ ፊደል ነው። ይከ የቤተሰቦች ስድስተኛ ፊደል ነው። እነዚህም ፊደላቶች ስራ ተባሉ መርፍሎ ድረን ስናንባቸው ጠቅላይ ጠቅላይ የሚለውን ቃል ማግኘት እንችላለን። ቀጣይ ከዚህ ላይ የሚላል ደረሰኝ ደረሰኝ ይላል። ደረሰኝ የሚለውን ስለ ማለት ከለ ቤተሰቦች የመጀመሪያ ፊደል ነው። ረ ከለ ቤተሰቦች የመጀመሪያ ፊደል፣ ሰ ከሰ ቤተሰቦች የመጀመሪያ ፊደል፣ ኝ ከኝ ቤተሰቦች ስድስተኛ ፊደል። እነዚህም ፌደራቶች ስራት ባለው መልኩ ደርድረን ስናንባቸው ደረሰኝ ደረሰኝ የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ላይ የሚላል ገላጋይ ገላጋይ ይላል። ገላጋይ የሚለውን ስናይ ገማለ ከገ ቤተሰቦች የመጀመሪያ ፊደል ነው። ላ ከለ ቤተሰቦች አራተኛ ፊደል። ጋ ከገ ቤተሰቦች አራተኛ ፊደል። ይህ ከየ ቤተሰቦች ስድስተኛ ፊደል። እነዚህም ፊደላት ውስጥ ስራ ተባለው መፍለ ደርስ ስናለባቸው ገላ ጋ ገላጋይ የሚለውን ቃል ማግኘት እንችላለን። ቀጣይ ከዚህ ለምን ይላል ገ ን ዘ ቤ ገንዘቤ ይላል። ገንዘቤ የሚለው ስና ገማለ ከገ ቤተሰቦች የመጀመሪያ ፊደል ነው። ን ከነ ቤተሰቦች ስድስተኛ ፊደል። ዘ ከዚያ ቤተሰቦች የመጀመሪያ ፊደል። ቤ ከበ ቤተሰቦች አምስተኛ ፊደል። እነዚህም ፊደላቶች ስርዓቱ ባለው መልኩ ደርድረን ስናነባቸው ገንዘቤ፣ ገንዘቤ የሚለውን ቃል እናገኛለን። ቀጣይ ደግሞ ከዚያ ላይ ሚላል ፊርማታ፣ ፊርማታ ይላል። ፊርማታ የሚለውን ስናይ ፊ ማለ ከፈ ቤተሰቦች ሶስተኛ ፊደል ነው። ር ከረ ቤተሰቦች ስድስተኛ ፊደል ማ ከመ ቤተሰቦች አራተኛ ፊደል። ታ ከተ ቤተሰቦች አራተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መልክ ወዳደር ስናነባቸው ፊርማታ ፊርማታ የሚለውን ቃል እናገኛለን። ቀጣይ ከዚህ ለምንላል ደብዳቤ ደብዳቤ ይላል። ደብዳቤ የሚለው ስናይ ደ ማለት ከደ ቤተሰቦች የመጀመሪያ ፊደል ነው። ብ ከበ ቤተሰቦች ስድስተኛ ፊደል። ዳ ከደ ቤተሰቦች አራተኛ ፊደል። ቤ ከበ ቤተሰቦች አምስተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መልክ ወዳደር ስናነባቸው ደብዳቤ ደብዳቤ የሚለውን ቃል ማግኘት እንችላለን። ቀጣይ ከዚህ ላይ የሚለው ቀለበት ቀለበት ይላል። ቀለበት የሚለውን ስናይ ቀማለ ከቀቤተሰቦች የመጀመሪያ ፊደል ነው። ለከለቤተሰቦች የመጀመሪያ ፊደል በ ከ ቤተሰቦች የመጀመሪያ ፊደል ት ከተ ቤተሰቦች ስድስተኛ ፊደል እነዚህም ፊደላቶች ስርዓት ባለው መፍሎ ደነስ እናንባቸው ቀለበት ቀለበት የሚለውን ቃል እናገኛለን። ቀጣይ ከዚህ ላይ የሚላል ምንባብ ምንባብ ይላል። ምንባብ የሚለውን ስናይ ም ማለት ከመቤተሰቦች ስድስተኛ ፊደል ነው። ን ከነቤተሰቦች ስድስተኛ ፊደል በ ከቤተሰቦች አራተኛ ፊደል ብ ከቤተሰቦች ስድስተኛ ፊደል እነዚህም ፊደላቶች ስራት ባለመር ደረስ ስናነባቸው ምንባብ ምንባብ የሚለውን ቃል ማግኘት ይችላል። ቀጣይ ከዚህ የሚላል ምንላል እውቀት እውቀት ይላል። እውቀት የሚለውን ስናይ እ ማለት ከቤተሰቦች ስድስተኛ ፊደል ነው። ከወ ቤተሰቦች ስድስተኛ ፊደል ከቀ ቤተሰቦች የመጀመሪያ ፊደል ትክ ከተ ቤተሰቦች ስድስተኛ ፊደል እነዚህም ፊደላቶች ስርዓት ባለመወደድ ደረጃ ስናንባቸው እ ው ቀት እውቀት የሚለውን ቃል እናገኛለን። በቀጣይ ደረጃ ደግሞ ከዚ የሚላል ውድድር ውድድር ይላል። ውድድር የሚለውን ስናይ ው ማለት ከወ ቤተሰቦች ስድስተኛ ፊደል ነው። ድ ከደ ቤተሰቦች ስድስተኛ ፊደል ር ከረ ቤተሰቦች ስድስተኛ ስድስተኛ ፊደል እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናንባቸው ውድድር ውድድር የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ላይ ምን ይላል? ማህሌት ማህሌት ይላል። ማህሌት የሚለው ስናይ ማ ማለት ከመቤተሰቦች አራተኛ ፊደል ነው። ከቤተሰቦች ስድስተኛ ፊደል ሌ ከለቤተሰቦች አምስተኛ ፊደል ት ከለቤተሰቦች ስድስተኛ ፊደል እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናንባቸው ማህሌት ማህሌት የሚለውን ቃል ማግኘት እንችላለን። ቀጣይ ከዚህ ላይ ምንያህል ወላንሳ ወላንሳ ይላል። ወላንሳ የሚለውን ስናይ ወማለ ከቤተሰቦች የመጀመሪያ ፊደል ነው። ላ ከቤተሰቦች አራተኛ ፊደል፣ ን ከቤተሰቦች ስድስተኛ ፊደል፣ ሳ ከቤተሰቦች አራተኛ ፊደል። እነዚህም ፌደራቶች ስርዓት ባለው መልክ ደል ስናነባቸው ወላንሳ ወላንሳ የሚለውን ቃል ማግኘት እንችላለን ማለት ነው። ኦኬ እንደዚህ ያድርጋቸው። እስከሚገባቸው ድረስ ካነበባቸው በኋላ ደግሞ የጻፋቸው መለማመድ ይጠበቅባቸዋል ማለት ነው። እንደዚህ ያድርጋቸው። ተለማመዱ። ዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስላል። ቪዲዮው ከተመቻችሁ ቪዲዮን ላይክ፣ ሸርና ሳብስክራይብ ማድረጋችሁ እንዳትረሱ። እንዲሁም ኦንላይን መማር ለምትፈልጉ ታች ላይ በማስቀመጥላችሁ ቁጥር በ0918 03 4685 ላይ በኢሞ በቴሌግራምና በዋትሳፕ በመደወል ትምህርታቸውን መከታተል ትችላላችሁ። ዛሬ ይዘናቸው የመጣው ቪዲዮ ይህን ይመስል ነበር። ቀጣይ በሌሎች ቪዲዮዎች እስከምንገናኝ መልካም ጊዜ።